በሲምፖዚየሙ ላይ የተገኙት የኢፌዴሪ ባህልና ስፖርት ሚኒስቴር ሚኒስትር ዴታ ወይዘሮ ነፊሳ አልማህዲ እንደተናገሩት በተለያዩ ብሔረሰቦች መካከል መድረኮችን መፍጠር የህዝብ ለህዝብ ትስስርንና ወንድማማችነትን ለማጎልበት ወሳኝ ሚና ይጫወታል። የህዝብ ለህዝብ ትስስራችንን በጣም ከፍ የምናደርግበት እንዲሁም ደግሞ ወንድማማችነትና እህትማማችነትን ባጠናከረበት ሰዓት የመደጋገፍ የመተባበር የመረዳዳት የመተማመን ጉዳይ ነው እንግዲህ የሚፈጠረውና፣ ይሄ ሲምፖዚየም በጣም ትልቅ አስተዋጽኦ አለው። የደቡብ ኢትዮጵያ ክልል ባህል ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ በበኩላቸው አሁን ባለው ነባራዊ ሁኔታ ነባር ባህላዊ እሴቶችን ማጎልበትና ለግጭት መፍቻ መንገድነት መጠቀም አስፈላጊ መሆኑን ገልጸዋል። በመላው ሀገራችን ውስጥ እዚህም እዛም በጥቃቅን ችግሮቹ ሲፈጠሩ እነዚህ ጥቃቅን ችግሮች እየሰፉ እንዳይሄዱ ከፍ ያለ ነገር እንዳያደርሱ በአካባቢው ሽማግሌዎች በሀገር በቀል እውቀት ሊዳኙ ይገባል። ይህንን ትልቁን ስራ ደግሞ እኛ ተቋም ነው የሚሰራው በባህላዊ መንገድ ግጭት አፈታት ስርዓታችንን እናጎለብታለን። በርካታ ከምንሰራቸው ተግባራት አንዱ ይሄ ስለሆነ ማለት ነው። ስለዚህ የትኛውም የሚፈጠሩ አለመግባባቶች፣ ግጭቶችን እዛው በአካባቢው ማህበረሰብ በነባር እውቀቶች ማስተካከል ይቻላል። ይሄ ደግሞ እያንዳንዱ ባህል ጋር ያለው ከሌሎች አጎራባች ዞኖች ጋር አጎራባች ብሄረሰቦች ጋር መተሳሰር አለበት። ስለዚህ ህዝቡ እርስ በርስ ትስስር ሊኖረው ይገባል። በማህበራዊ ጉዳይ መተሳሰር አለበት፣ በኢኮኖሚ መተሳሰር አለበት፣ በሌሎች ነገሮች ሁሉ መተሳሰር መቻል አለበት በሚል መንገድ ነው። ዛሬ መድረኩ አላማ ማለት ነው። በሲምፖዚየሙ ላይ የተለያዩ ጥናታዊ ሰነዶች የቀረቡ ሲሆን የጋርዱላ የአሌ የኮንሶና የደቡብ ኦሞ አካባቢ የሀገር ሽማግሌዎች በመድረኩ ላይ መገኘታቸውና አንድነትን በሚያጠናክር መልኩ ሀሳባቸውን በመለዋወጣቸው ያላቸውን ደስታ ገልጸዋል። እዚህ ሲምፖዚየም የዚህ ሲምፖዚየም ተካፋይ በመሆኔ እነ በጣም ደስ ብሎኛል። እነ በጣም ረክቻለሁ። ኢትዮጵያ ውስጥ ያሉት ብሔረሰቦች ደግሞ አንድ እንዲሆንና በአብሮነታቸው በባህላቸው በልማታቸው አብሮ እንዲሳተፉ ይህን እድል ማግኘት እና መምጣትን በጣም ደስ ብሎኛል። በደም የተሳሰርን ሰዎች ነን። ባህላችን እርግጥ ቀደም ብሎ በደንብ የሚሰራ ነው የእኛ ባህል። ዛሬ የተማርነው ትምህርት የባህልን ሁኔታ የሚገልጽ ነገር ስለሆነ በጣም ነው ደስ ያለኝ። ውይይቱን ያዘጋጁት አካላት ይሄን ነገር ወስዶ ከታቸው ወዳለው ማህበረሰብ በማውረድ ማህበረሰቡ ግንዛቤ እንዲያገኝ ከተደረገ ዛቤ መፍጠሪያ መድረክ ይሆናል ብዬ አስባለሁ። ባህል አባቶች አሉ፣ ህዝቡን በራሳቸው ቋንቋ፣ በራሳቸው ባህል፣ በራሳቸው እሴት የሚመሩት አሉና ትልቅ አይዲያ ነው። እኔ በበኩሌ እዚህ ፕሮግራም ላይ ዛሬ በመሳተፌ በጣም ደስ ብሎኛል። መድረኩ ላይ ከጋርዱላ ከኮንሶ፣ እንዲሁም ከአሌና ከደቡብ ኦሞ ዞኖች የተውጣጡ የተለያዩ ብሔረሰቦች የሀገር ሽማግሌዎች ተሳትፈዋል።